ሰላም ጤና ይስጥልኝ ዶክተር ቤቴሌ ምባላለው። ዛሬ ስለ አስምና መተንፈሻ አካላት አለርጂዎች እንነጋገራለን። አስም በዓለም ላይ ሚሊዮኖችን የሚጎዳ ክሮኒክ የመተንፈሻ በሽታ ሲሆን በተለይም በልጆች ዘንድ የተለመደ ነው። በዚህ ቪዲዮ ውስጥ አስም ምንድነው፣ አይነቶቹ ምልክቶቹና መንስኤዎቹ ምንድን ናቸው የሚለውን በተጨማሪም የህክምና አማራጮችና መከላከያ ዘዴዎች ምንድን ናቸው የሚለውን እንነጋገራለን። አብራችን ቆዩ። አስም እና የመተንፈሻ አካላት አለርጂ ምንድን ናቸው የሚለውን ፍቺውን ስንናገር ብሮንኪያል አስም በተለምዶ አስም በመባል የሚታወቀው የአየር መተላለፊያ ቱቦዎች መጥበብ፣ ማበጥ እና በመተንፈሻ ቱቦ ውስጥ ከመጠን በላይ የሆነ ንፍጥ መፍጠር የሚከሰት የጤና እክል ነው። እንደዚህ ከሆነስ ምልክቶቹ ምንድን ናቸው ብለን በምናይበት ጊዜ በዋናነት የመተንፈስ ችግር እንደ ትንፋሽ ማጠር አይነት ስሜት ይሰማል። ከሱም በተጨማሪ ደረት ላይ ሕመም ወይም ጭምቅ አድርጎ መያዝ፣ ደረት ጋር ማፈን አይነት ስሜት ይኖራል። በተነፋፈስ ምክንያት ወይ ደግሞ በሳል ወይ በሚተነፈስበት ጊዜ የሚወጣ ጩኸት ምክንያት የእንቅልፍ ማጣት ሊኖር ይችላል። በሚተነፈስበትም ጊዜ እንደ ፊሽካ ያለ ድምፅ ይወጣል ማለት ነው። እነዚህ በዋናነት በአስም ባለባቸው ሰዎች ላይ የሚታዩ ምልክቶች ናቸው ማለት ነው እና አስም ደግሞ የሕመም ምክንያቶቹን በመንተራስ ወይም ምክንያት በማድረግ አስም የተለያዩ አይነቶች ሊሆኑ ይችላሉ ማለት ነው። የመጀመሪያው አይነት በአካል ብቃት እንቅስቃሴ ምክንያት የሚመጣ አስም ማለትም ምልክቶቹ አካላዊ እንቅስቃሴ በሚደረጉበት ጊዜ የሚባባሱ ማለት ነው። ሁለተኛው አይነት ደግሞ በስራ የስራ አስም የሚባለ ወይም አስሙን የሚቀሰቀሰው በስራ ቦታ ላይ ያሉ ለምሳሌ አዋራ፣ ኬሚካሎች ወዘተ የስራ አስምን ሊከስቱ ይችላሉ ማለት ነው። ከሱ በተጨማሪ ሶስተኛው አይነት ደግሞ የአለርጂ በአለርጂ የሚመጡ አስም ሲሆን ይህም በአካባቢ ላይ በተፈጥሮ ብክነት የተነሳ ወይ በአበባ ዱቄቶች በአቧራ የሚመጡ አለርጂዎች እነዚህ ምክንያት በማድረግ የሚመጡ አለርጂክ አዝማ ይባላሉ ማለት ነው። እሺ መንስኤዎቻቸው ወይም ደግሞ በተለምዶ ቀስቃሾች ምንድን ናቸው? አስም የሚያመጡት ቅድም በሶስት ከፍለን አይተናል። በስራ ቦታ ብለናል፣ በስፖርት ብለናል እና አለርጂክ የሆኑ ነገሮች ብለናል። እና እነዚህ ቀስቃሾች ምንድን ናቸው ስንል አንዳንዴ የቀዘቀዘ አየር፣ አንዳንድ ደግሞ መድኃኒቶች፣ የአበባ ዱቄት፣ አዋራ፣ ጭስ፣ ኬሚካሎች በተጨማሪም የስፖርት እንቅስቃሴ ይሄ ገርድ የምንለው ወይ ደግሞ ማቃር እነዚህም እንደ ቀስቃሽ ነገሮች ሊሆኑ ይችላሉ። ከዚህም በተጨማሪ እንደ ጉንፋን ያሉ የመተንፈሻ አካላት በሽታዎች እና ኢንፌክሽኖች ይሄን አስም ሊቀሰቅሱት ይችላሉ ማለት ነው አስም የአስም በሽታን ሊያመጡ የሚችሉ መንስኤዎች ምንድን ናቸው ወይ ደግሞ ሊያጋልጡን የሚችሉ ስንል አንደኛው ማጨስ ማጨስ ወይ ራስ ማጨስ ወይ ደግሞ ሰው ሌላ ሰው እያጨሰ እናንተ እንደ ሰከንደሪ ማጨስ ማለት ነው። እናንተ እያጨሳችሁ አይደለም፣ ግን አጠባችሁ ያለው ሰው እያጨሰ እናንተ ግን ጭሱን ወደ ውስጣችሁ የሚገባ ከሆነ እሱም እንደ መንስኤ ሊሆን ይችላል ማለት ነው። ከእሱም በተጨማሪ የአየር ብክለት በጭስ ማውጫና በኢንዱስትሪ ኬሚካሎች የማያቋርጥ መጋለጥ በሚኖርበት ጊዜ ይህም እንደ መንስኤ ሊሆን ይችላል ማለት ነው። ሌላኛው ደግሞ አስም በሽታ በቤተሰብ ውስጥ ወይም ደግሞ በተለይም በዋናነት በወላጆች ወይም በወንድሞች በእህቶች ላይ በሚኖርበት ጊዜ የመያዝ አቅማችን ከፍ ይላል። ውፍረትም ካለ እነዚህ ነገሮች በጣም የአስም መያዝችንን የሚጨምሩ ምክንያቶች ናቸው ማለት ነው። እነዚህ ነገሮች ካልን እንዴት ነው ታዲያ የአስም ጥቃቶችን መከላከል የምንችለው ወይ ደግሞ አንዴ አስም እንዳለበት አንድ ሰው ከተነገረ በኋላ የአስም ጥቃቶች ወይ ደግሞ አጣዳፊ የሆነ የአስም በሽታን መከላከል የምንችለው እንዴት ነው የሚለውን ስናይ፣ የመጀመሪያው በሐኪም ወይም ደግሞ በፓልሞኖሎጂስት መመሪያ እና የሕክምና እቅድን ማክበር ሆስፒታል ሄደን የተሰጡንን መድኃኒቶች በስነ ስርዓት መውሰድ እና የሚቀሰቅሱ ቅድም ያልናቸው አዋራ ሊሆን ይችላል፣ እንቅስቃሴ ሊሆን ይችላል፣ መድኃኒቶች፣ የትኛውም አይነት ቀስቃሽ የሆኑ ነገሮችን ካወቅን ከነሱ ራሳችንን መጠበቅ እና መከላከል እነዚህን የአስም መባባሶች ሊቀንስ ይችላል ማለት ነው። እና አስም እንዳለበት ሰው እንዴት ሊያውቅ ይችላል የሚለውን ጥያቄ ስንመልስ ደግሞ ቅድም እንዳልነው ምልክቶቹን ተነጋግረናል። ልክ የማፈን ስሜት፣ ድምጽ ያለው እንደ ፍሽካ የሆነ መተንፈስ፣ ደረት ላይ መያዝ፣ እነዚህ በህክምና በሂስትሪ ወይ ደግሞ ምልክቶቹን እናያለን። ከዛ በተጨማሪ አካላዊ ምርመራ ይደረጋሉ እና እነዚህ አካላዊ ምርመራዎች ስፓይሮሜትሪ የሚባል በተጨማሪ የሳምባ ተግባር ሙከራዎች ሊኖሩ ይችላሉ ሊሰሩ ይችላሉ። እና ኤክስሬም፣ ሲቲም፣ የአለርጂክ ምርመራ፣ የደም ምርመራዎች የአክታ ምራቅ ላይ የኦሲኖፊል ካውንት በማድረግ ሆስፒታል ውስጥ ዶክተሮች እነዚህን ምርመራዎችን በማድረግ የአስም አለ ወይስ የለም የሚለውን ነገር ለመወሰን ይቻላል ማለት ነው እና አስም ደግሞ እንዳለበት ሰው ከታወቀ በኋላ ቅድም ያልኳቸውን አስም ድጋሚ ኤግዛዘርቤሽንስ እንዳይኖሩ አለርጂ የሆነብንን ነገሮችን ማስወገድ እና መድኃኒቱን በስነስርዓት መውሰድ የተሻለ ኮንትሮል እንዲኖረን ያደርጋል። በመጨረሻ አስም መቆጣጠር የሚቻል በሽታ ነው። ትክክለኛ የሕክምናና የአኗኗር ለውጦችን በመከተል አስም ያለው ሰው ሙሉ ለሙሉ ንቁ ህይወት ሊኖር ይችላል። ዋናው ነገር ምልክቶቹን በጊዜ ማወቅ፣ አለርጆችን ማስወገድ እና የሐኪሞችን መመሪያ መከተል ነው። ለተጨማሪ ጥያቄዎች ኮመንት ሴክሽን ላይ መጻፍ ትችላላችሁ። ሌሎች እንደዚህ አይነት ቪዲዮዎችን ለማግኘት ሰብስክራይብ አድርጉ። አመሰግናለሁ።